የምነግራችሁን ሀገር ታሪክ ከሰማችሁ በኋላ ሁላችሁ እንኳን ኢትዮጵያዊ ሆንኩኝ ማለታቸው አይቀርም። ይህ ሀገር ማለት ምንም አይነት መብት የሌለው ሀገር ብንለው ይቀላል። ምክንያቱም በእጅ ወይም በገዛ ስልክ ላይ ሁሉንም ነገር የሚፈርደውና ማኔጅ የሚያደርገው መንግስት ነው። በሀገሪቱ ላይ ጅንስ ሱሪ ማድረግ አይቻልም። ሴቶች ጸጉራቸውን የሚቆረጡበት ወይም የሚሰሩበትን ሕግ የሚያወጣው መንግስት ነው። የወንዶችንም እንደዛ ነው። ይህንን ካያችሁ በኋላ ኢትዮጵያን ጨቆናንለች ንለች እንደዚህ ናት፣ እንደዛን ማለት በእርግጠኝነት ትተዋላችሁ። ይህ ሀገር ሰሜን ኮሪያ ይባላል። መንግስታቸው ደግሞ ኪም ቹንግ ነው እንደምታውቁት። ነገር ግን ከዚህ በፊት ከሚታወቀው ነገር በይበልጥ ሲመለከት አይቼ የደነገጥኩት ወይም እየተደመምኩበትን ነገርና እና ያሳቀኝ ህጎችን እነግራቸዋል ከዚ ፍትህ ታውቁ እንደሆነ አላውቅም ግን እዚህ ሀገር ላይ ሃይማኖት የለም ሀገሪቱ መንግስት ምንም አይነት ሃይማኖትን ሰፖርት አያደርግም ሃይማኖት ማለት ከውጭ ሀገር ወይም ከባዕድ ሀገር የመጡ ሌላ ወግና ባህል ናቸው ብሎ ስለሚያምን ነገር ግን እዛ ሀገር የሀገሩን መንግስት የማምለክ ወይም ለዛ መንግስት የመስገድ ግዴታ አለበት ሁለተኛውና በጣም ያሳጋገር እዚህ ሀገር ላይ ለሰዎቹ ዲሞክራሲ ወይንም ዲሞክራቲክ ነን ይላሉ። ግን አንድም ዙር ምርጫ ተደርጎ አያውቅም። በንግስና አይነት አመጣጥ የመጡ ናቸው። ከዚህ ሁሉ ነገር በጣም ለየት ያለና ያስደነገጠን ሰሜን ኮሪያ በገዛ ስልካቸው ከውጭ ሀገር ሰው ጋር ምንም አይነት ኮንታክት ሊያደርጉ ወይንም ሊያወሩ አይፈቀድላቸውም አይችሉም። ይሄንን እንዲያደርጉ ብቻ የተቋቋመ ድርጅትና በመንግስት የሚረዳ መንግስት የሚያውቀው ድርጅት አለ። ከዛ ውጭ የምትጠቀመውን ስልክ ምን ያህል እንደተጠቀምክ የሚቆጣጠርም የመንግስት አካል ነው። ያ ማለት ልክ ማብራት እንደሚቆጠር ስልካችን ሲቆጠር፣ እኛ ከቴሌ ካርድ ፍቀን ሞልተን የምንጠቀመውን ያህል መንግስት ይሄ ግለሰብ ያንን ያህል ኢንተርኔት ፍጆታ ተጠቅመዋል ሶ፣ ለምንድን ነው የተጠቀመው ተብሎ ምርመራ ይደረግብሃል ማለት ነው ቲክቶክ አያውቁም። ዩቲዩብ እና ኢንስታግራም የመሳሰሉት ነገሮችን ከሀገር ውስጥ ውጪ ከውጭ ምንም አይነት ነገር አይመጣም። ቪፒኤን እነሱ ጋር ከምንም ነገር በላይ ወንጀል ነው። ቢ ነገር ሲያደርግ የታየ ወይም የተገኘ ሰው ካለ እስከ ሞት የሚያስቀጣ ትልቅ ወንጀል ነው። ይህም ብቻ አይደለም። በሀገሪቱ ምንም አይነት ከውጭ ሀገር የሚገባ ልብስ አይለበስም። የሀገሪቱ ባህላዊ የሆነ ልብስ የመልበስ ግዴታ ይኖርባል። ሴት ልጅ በከተማው መሀል ስትሄድ ውስጥ ልብስ ወይም ፓንት ማድረግ አትችልም። ሳይክል መንዳት አትችልም። ይሄን ብቻ አይደለም። ሀገሪቱ ውስጥ የታወቀ ሁሉንም ነገር መረጃ የሚያገኙበት ከሀያ ያልበልጡ ያልበለጡ ዌብሳይቶች አሉ። ከነዚህ ዌብሳይቶች ውጪ ገብቶ ዌብሳይቱን ሲመለከት እየታየ ሰው ካለ አሁንም እንዳልኩ ትልቅ ወንጀል ነው፣ ይከሰሳል ወይንም ይታሰራል። ታዲያ ይህን ነገር ካያችሁ በኋላ ስለ ኢትዮጵያ ስንመለከት በጣም የሚገርመን ይመስላል። በነገራችን ላይ ዩቲዩብን አግሪ ካላረጉ ሀገሮች ውስጥ አንደኛው ኢትዮጵያ ነች። አንዳንድ ነገሮቹ ኢትዮጵያ ብሬክ አድርጋለች ብለን ስናወራ ስለ ሰሜን ኮሪያ ከሰማውኝ በኋላ ግን ነገሮቹ ኢትዮጵያን እንዳመሰግናት ሆኗል። ኢትዮጵያ ውስጥ ነገሮችን በሌጋል ማድረግ ባንችልም በሌላ በኩል እንድናደርግ ፍቃድ ተሰጥቶናል። ያ ማለት ማናች መሁን በኢትዮጵያ ዩቲዩብ አይከፍልም፣ ግን በኬንያ በሌላ አይነት በኩል አድርገን ዩቲውብ እንደምንሰራ ይታወቃል። ምንም አይነት እንደ ወንጀል የሚያስከስስና የሚያሳስረን አይደለም። ያው እንደተለመደው እንደምታደርገው ስለሚታዩ ፈጽሞ መልበስ አይቻልም። ይህ መንግስትን የግል ልብስን እና የጸጉር አበጣጠር በጥብቅ ይቆጣጠራል። በመንግስት የተፈቀዱ የጸጉር አቆራሮች አሉ። ይህንን ነገር ውስጥ መኖር ማለት እንጃ እንትን አላለም። እስኪ ይህንን ነገር ወይንም የሰሜን ኮሪያን ታሪክ ከሰማችሁ በኋላ ኢትዮጵያን ስንጠላ ከነበረበት የተወሰነ ፐርሰንት እየቀነሰ ይመስለኛል። ከተባለ ስልኮቻችን እንደፈለግን መጠቀም እንችላለን። ኢንተርኔት እንደፈለግን መጠቀም እንችላለን። እዚህ ሆነን ከዓለም እኩል መሆን እንችላለን። ግን በሰሜን ኮሪያ ሆነን ከዓለም እኩል መሆን አትችልም። ያ ብቻ አይደለም። በሀገሪቱ ውስጥ መታወቂያ ይዘ መንቀሳቀስ ነው ያለብህ። ነገር ግን የምትሄድበትን ቦታ በስነ ስርዓት ቀድመ ቀድሜ ከሚትወጣበት አካባቢ ላይ ሆነ ሪፖርት ማድረግ አለብህ። አሁን እንደ ምሳሌ ልንገራችሁ፣ እኔ ካለሁበት ከዚሁ ተነስቼ ሚሄድ የፈለኩት ሜክሲኮ ቢሆን ሜክሲኮ እንደሚሄድ እዚሁ ካለሁበት አካባቢ ላይ ሪፖርት የማደርግበት ቦታ አለ ማለት ነው። በጭራሹ ደግሞ የማይቻል እና የማይታሰብ ነገር፣ ፓስፖርት አውጥተህ ፕሮሰስ አድርገህ ከሀገር ውጭ ወጥቼ ሌላ ሀገር ሰርቼ ለወጣለሁ ይሄዳለሁ ይህ የማይቻል ነገር ነው። በመንግስት ወይም ከመንግስት ጋር የሚሰሩ ባለስልጣናት ወይም ስልጣን ላይ ያሉ ሰዎች ብቻ ናቸው ከሀገር ወደ ሀገር በስብሰባና በተለያየ ሰበብ ሊሄዱ የሚችሉ። ከዛ ውጭ ሰሜን ኮሪያውያን የሆኑ ማንም ሰው የትም ሀገር ላይ ስራ ሲሰራና ሲሄድ ልታያቸው አትችልም። በሰሜን ኮሪያ ላይ ያለ ሰው ምናልባት ለህክምናና ህክምና የመሳሰሉ ነገሮች ሌላ ሀገር ሊሄድ ከሆነ አብሮት ሰው ይመደባል፣ የትም ሀገር እንዳይቀርምና እንደ ይቀር ይደረግና ይመጣል። ይህን ህግ እንዴት ተመለከታችሁ? ከሀገር መውጣት የለም። ስልክ እንደፈለግ መውራት አትችልም። ከሀገር ውጭ ያለው ሰዎች ጋር ስልክ ልታወራ የምን ኮንታክት ማድረግ ስትፈልግ መንግስት የመደበው ሰው አለ። በዛ ሰው በኩል ነው የምታደርገው። አንድን ሰው አወራለሁ ብለህ ካልክ ፕሮሰሱ ከሀገር ውጭ ለመውጣት የምናደርገውን ያይልመላ ይሄ ነገር እንዲቀላል አድርገህ ሳስብ ከመታሰር ወይንም ከእስር ቤት ያልተሻሻለ ህግ ወይንም ህገ መንግስት ብዬ ወስዳሉ። የኔም ካየው በኋላ እኔ እንኳንም ኢትዮጵያዊ ሆንኩኝ ብያለሁ። ምክንያቱም በጣም ነጻነት ያላትና ዲሞክራቲክ የሆነች ሀገር እንደሆነች የተረዳው፣ ከዛ በኋላ ይላሉ። እስኪ ስለ ሰሜን ኮሪያ ከዚህም በላይ እናንተ የምታውቁት ሌላ ነገር ካለ በኮመንት አስቀምጡ። እኔ ስላስገረመኝ ስለተገረምኩበት ነው። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። የምር ግን እንደዚህ ተፎተፎ እያልኩኝ ታሪክ አመጣለሁ። ግን ምንም ቪዲዮ እየታየልኝ ካለመሆኑ የተነሳ ተስፋ የቆረጥኩኝ ነው። ዩቲዩብ ገንዘብ ይሰራልኛል ይለፋሉ፣ ግን እየሰራ አይደለም። እስኪ የምትችሉትን ነገር አድርጉ። ከሀገር ውጭ ደግሞ ያላችሁ ከቻላችሁ ግብት መስጠት ስለሚቻል በግብት እንትኑ ብትሰጡ ይላሉ። ይወዳችኋለሁ። ባይ